ለሻምፒዮንነት ክብር የሚፋለም ጀብደኛ ቡድን ሆኖ ነው የመጣው የምሽቱ አርሰናል። በሴንት ጄምስ ፓርክ የስታዲየሙ ግለት ሳይቀርቡት ገና የሚፋጅ መሆኑን እያወቀ ባለፉት ሶስት ጉብኝቶችም የኤዲሃው ቡድን ያቆመውን አጥር መጣስ አቅቶት ሚኬል አርቴታ ሳያሸንፍ ወደ ለንደን እንደተመለሰ እያወቀ አሌክሳንደር ኢሳ የገጠሙት ያው ደጋፊዎቹ ናቸው፣ ቱን አርሚ የሚባሉት ጥቁርና ነጩ ሰራዊትም አስራ ሁለተኛ ተጫዋች ስለነበረ ማግፓይስ ቀላል አይደሉም፣ እዚህ ስቴዲዮም ላይ በተለይ ለአርቴታ። አሰልጣኙ ግን ካለፉት ስህተቶች፣ ካለፉት መጥፎ ተሞክሮቹ ግን ተምሮ የመጣ ይመስላል። በአሰላለፉ ፈጠራን አብዝቶ የአራት ሶስት ሶስት ቀን ሆና ወደ አራቱ አሁን ከሲቲ እና ከሊቨርፑል ጋር ህጸጾችን ነቀፋ ስናበዛበት የነበ ማድነቅ ውጭ የማታ ማታ አሸናፊ ሆኖ የመውጣቱም ነገር እንዲህ እንድንል ያስገድደናል። ብዙ ጠንካራ ጎኖች ስላሳየ ብዙ እየተመራን እንኳን እስከ መጨረሻው ደቂቃ ድረስ ተፋልመን ማሸነፍ እንችላለን የሚል መልእክት ያስተላለፉበት ጨዋታ ነው እና ፍልሚያው የፕሪሚየር ሊግ ዙር ይሄ አሸንፋለሁ ባይነት መንፈስ በፕሪሚየር ሊግ እንደዚህ